ከንቲባ አዳነች አበቤ በተገኙበት ተመርቆ ዛሬ አገልግሎት መስጠት የጀመረው የኢካ ሁለት የተሽከርካሪ ማቆሚያ ከለውጡ በኋላ የትራንስፖርት አገልግሎቱን ዘመናዊና የተሳለጠ ለማድረግ እየተሰራ ያለ ስራ አካል ነው። የመኪና ማቆሚያው የከተማዋን ኢኮኖሚያዊና ማህበራዊ እንቅስቃሴዎችን በማሳለጥ ረገድም ከፍተኛ አስተዋጽኦ ያበረክታል። በመገናኛና አካባቢው የነበረውን የመኪና ማቆሚያ ስፍራና ሌሎች መሰረተ ልማቶች እጥረት ከመቅረፍ ባሻገር የንግድ ስርዓቱን በማነቃቀት በኩል የመኪና ማቆሚያው ጉልህ ሚና እንደሚያበረክትም ተናግረዋል። ከለውጡ ወዲህ ወደ 150 የሚሆኑ የተሽከርካሪ ማቆማዎች፣ 49 ተርሚናሎችን ገንብተን ለህዝባችን አገልግሎት ክፍት ማድረግ ችለናል። ይሄ ቦታ ታቅዶት ሰርቶ ለዚህ አገልግሎት መብቃቱ ንግድን ያሳልጣል፣ ኢኮኖሚን ያነቃቃል፣ ማህበራዊ ኑሮን በደንብ አድርጎ በአግባቡ እንድንመራ ሊያደርገን የሚችል ነው። ይሄ የኢኮኖሚና ማህበራዊ እንቅስቃሴን በማሳለጥ ያለውን ትልቅ ጠቀሜታ መመገንዘብ የተሰራ ነው። በመዲናዋ የተገነቡና በመገንባት ላይ የሚገኙ የተሽከርካሪ ማቆሚያዎችና ተርሚናሎች ዘመናዊ ቴክኖሎጂዎች የተገጠሙላቸው ሲሆኑ የትራንስፖርት አገልግሎት ተጠቃሚዎችን ምቹ በሆነ መልኩ ተጠቃሚ በማድረግ በኩልም የጎላ ፋይዳ አለው ብለዋል። አሁን የገነባ ናቸው እነኚህ የተሽከርካሪ ማቆሚያዎች ተሽከርካሪ ብቻ የምናቆምባቸው ሳይሆን የህዝባችንን ክብርን ደህንነት የምናስጠብቅበት ነው። ከሁሉ በላይ ዝናብና ፀሐይ ሳይፈራረቅበት በመልካም ንጹህ በሆነ ቦታ ተቀምጦ ተሽከርካሪን ይጠብቃል። ትራንስፖርት አገልግሎት ያገኛል። ደህንነቱም በዛውን ያክል በዘመናዊ ቴክኖሎጂ ቁጥጥር ስር እንዲሁም ደግሞ ስርዓትን በጠበቀ መልኩ የሚገለገልበት መሆኑ አጠቃላይ ከተማችን የማዘመና አካል የህዝባችን አኗኗር የማዘመን አካል አድርገን እንመለከተዋለን። ለህዝባችን ዘመናዊ አገልግሎት በማቅረብ በኩል የጀመርነውን ስራ አጠናክረን እንሰራለን። ለአገር ፈጣን እድገትና ሁለንተናዊ ብልጽግና ወሳኝ ለሆነው ዘመናዊ የትራንስፖርት አገልግሎት ከተማ አስተዳደሩ ከፍተኛ ትኩረት ሰጥቶ እየሰራባቸው ከሚገኙ ዘርፎች መካከል አንዱ ትራንስፖርት መሆኑንም ተናግረዋል። በከተማችን በከፍተኛ ሁኔታ እየተስፋፋ የሚገኘው የትራንስፖርት መሰረተ ልማት የከተማችንን የትራንስፖርት እንቅስቃሴና የትራንስፖርት ደህንነት በማሻሻል ለማህበራዊና ኢኮኖሚያዊ እንቅስቃሴ ማደግ ከፍተኛ አስተዋጽኦ እያደረገ ሲሆን በዛሬው ዕለት ተመርቆ ስራ የሚጀምረው የመኪና ማቆሚያ ደግሞ ከፍተኛ የሆነ የትራንስፖርት ፍሰት ያለበት አካባቢ በመሆኑ ለአካባቢውና ለከተማችን የትራንስፖርት እንቅስቃሴ መሻሻልና ለከተማችን ኢኮኖሚያዊና ማህበራዊ እንቅስቃሴ ማደግ ድርሻው በጣም የጎላ ነው። የካ ሁለት የተሽከርካሪ ማቆሚያ በአንድ ጊዜ አንድ ሺህ ተሽከርካሪዎችን ማስተናገድ የሚችል ሱቆችና ሌሎች አገልግሎት መስጫ ስፍራዎችን የያዘ መሆኑንም ተናግረዋል።